አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሀያ ስድስት በዚች እለት አምላካችን መድኃኒታችን ኢየሱስ ክርስቶስ የሐዋርያቱን የደቀ መዛሙርቱን እግር ያጠበበት ቀን ነው። በዚህችም እለት የሐዋርያቱን እግር ካጠበ በኋላ እናንተም እርስ በርሳችሁ እንደዚሁ አድርጉ በማለት ለሐዋርያቱ አስተምሯል። ታዲያ ይህን የትህትና ስራ ነው ሊቃውንቱ እንደሚነግሩንም ሐዋርያት የጥምቀት ምስጢር እንደተፈጸመላቸው ማመልከቱ ነው ይሉናል። ታዲያ በዚህ ችለት በሐሙስ ምሽት አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ተመዝግቦ እንደምናገኘው ስርዓተ ቁርባን የመሰረተበት ቀን ነው። ሚስጢረ ቁርባንን ለሐዋርያት ያስረዳበት ቀን ነው። እንደዚህም ብሎ ሰራላቸው። ይህ በነገ ዕለት በቀራኒዮ የሚቆረሰው ስጋዬ ለዓለም መድኃኒት የሚሆነው ስጋዬ ነው። ይህ ለዓለም መድኃኒት የሚሆነው ደሜ ነው። እንኩ ብሉ፣ እንኩ ጠጡ ማለት ሐዋርያትን ስርዓተ ቁርባንን ያስተማረበት ዕለትና ይህንንም ስርዓት ለዘላለሙ እርሱ እስከሚመጣበት እስከ ዳግም ምጽአቱ ድረስ እያደረጉ እየኮወኑ እንዲቆዩ ይህ ለዘላለም ስርዓት ሆኖ ይኖራል ብሎ ያስተማረበት ዕለት ነው። በእውነት የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምሕረቱ አይለየን ቸርነቱም ይብዛልን። ዳግመኛ በዛሬው ዕለት ደግሞ በሮም መኮንን ለአንዱ ልጅ የሆነች ኢዮጵራቅሰያ የተባለች ደናግል ብላቴና የዚህን ዓለም ሙሽርነት አልፈልግም ብላ፣ እኔ የክርስቶስ ሰማያዊ ሙሽራ ነኝ ብላ ከሮም ወደ ግብፅ በመሄድ በግብፅ ከሚገኙት የደናግል ገዳማት በአንዱ ውስጥ ገብታ የምንኩስና ልብስ ለብሳ በድንግልና እግዚአብሔርን በጾም በጸሎት፣ በተጋድሎ ካገለገለች በኋላ በእግዚአብሔር መልካም ፍቃድ በዛሬው ዕለት ያረፈችበት ዕለት ነው። በእውነት የዚህች ድንግል በረከቷ ረድኤቷ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ይቅርታና ምሕረት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።